ሰበር ዜና። ፊልድ ማርሻል ብርሃኑ ጁላ ጀነራል ይልማ መርዳሳን አስከትለው በሚስጥር ሞስኮ መግባታቸው ተሰማም። ከቅርብ ጊዜ ወዲህ ራሽያ ሰራሽ ተዋጊ ጀቶችን እየታጠቀ ያለው የኢትዮጵያ ጦር የትጥቅ አቅሙን ለማሳደግ ያለመ ስምምነት ለማድረግ ፊልድ ማርሻሉ ሩሲያ መግባታቸው እየተነገረ ነው። የፊልድ ማርሻሉ ወታደራዊ ጉዞ በኢትዮጵያ በኩል በጥብቅ ሚስጥር እንዲያዝ ቢደረግም የራሽያ ሚዲያዎች መረጃውን አውጥተውታል። በሚስጥር የተያዘውን የፊልድ ማርሻሉን ጉዞ የተመለከተ ዘገባ አጠናክረናል እናስደምጣችኋለን። የነ ዘመነ ካሴ አዲሱ የፋድ ደረጃጀት ወልቃይት ላይ የራሱን ወታደራዊ መዋቅር እየዘረጋ ስለመሆኑ አሳወቀ። ከዚህ ቀደም ወልቃይትን እንቆጣጠራለን ሲሉ የነበሩት እነዚህ የፋኖ አደረጃጀቶች ወልቃይት አስተዳደራቸው በእጃቸው ለማስገባት በሚመስል መልኩ ወልቃይትን ማዕከል ያደረገ ጦር አዘጋጅተናል የሚል መረጃን እያሰራጩ ነው። ትሰሙታላችሁ። የኤርትራ ጦር በዛላንበሳ ድንበር ቁጥጥሩን ማላላቱ ተሰማ። ቢቢሲ ከኤርትራ ድንበር አንድ ጥብቅ መረጃን ይዞ ወጥቷል። ዘገባው የኤርትራ ጦር አርሚ አዳዲስ እንቅስቃሴዎችን እያደረገ እንደሚገኝ፣ በአንጻሩ ደግሞ ከዚህ ቀደም በትግራይ በኩል ያደርግ የነበረውን ቁጥጥር ማላላቱን ዘግቧል ጉዳዩን የተመለከተ ዝርዝር ዘገባ ይዘናል ኮብልለው ዚምባብዌ ስላሉት የቀድሞ የኢትዮጵያ ፕሬዚዳንት ጓድ መንግስቱ ኃይለማርያም አዲስ መረጃ ተሰምቷል ከዚምባብዌ ስለ ኮሎኔሉ የተሰማውን መረጃም እንነግራቸዋለን ጥና ስ አንድ ሀፍታ አንዳፍታ ሚዲያ ሰላምታችን በያላችሁበት ያለምዳርች ዳርቻ የደርሳችሁ ሀፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል አብራችን ትቆዩ ዘንድ ግብዣችን ነው ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40 ፐርሰንት በሶስት አመት ከፍለው ቀሪውን 60 ፐርሰንት ደግሞ ቤቱን እየኖሩበት እስከ አመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸልሎት ዲኤምሲ ሪል ስቴት በሀገራችን ሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መጥተናል። ቀድሞው ለሚመጡ ሀያ እድለኞች በ8ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሪያ ማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሆኑ። ፊልድ ማርሻል ብርሃኑ ጁላ ጀነራል ይልማ መርዳሳን አስከትለው በሚስጥር ሞስኮ መግባታቸው ተሰማ። ከቅርብ ጊዜ ወዲህ ራሻ ሰራሽ ተዋጊ ጀቶችን እየታጠቀ ያለው ኢትዮጵያ ጦር የትጥቅ አቅሙን ለማሳደግ ያለመ ስምምነት ለማድረግ ፊልድ ማርሻሉ ሩሲያ መግባታቸው እየተነገረ ነው። ፊልድ ማርሻሉ ወታደራዊ ጉዞ በኢትዮጵያ በኩል በጥብቅ ሚስጥር እንዲያዝ ቢደረግም የራሻ ሚዲያዎች መረጃውን አውጥተውታል። ጠቅላይ ሚኒስትር አብይ ካለፈው ሳምንት አንስቶ በተለያዩ አውሮፓ ሀገራት ጉብኝት እያደረጉ እንዳለ ይታወቃል። ኢትዮ ኤርትራ ውጥረት ባየለበት በዚህ ወቅት ጠቅላይ ወደ አውሮፓ የተለያዩ ሀገራት እያደረጉት ያለው ጉብኝት ከጦርነት በፊት የሚደረግ ዝግጅት እንደሆነም አንዳንዶች እየገለጹ ነው። ዛሬ ደግሞ የራሽያው ስፑትኒክ ፊልድ ማርሻል ብርሃኑ ጁላ የአየር ኃይሉን አዛዥ ጀነራል ይልማ መርዳሳን አስከትለው በሚስጥር ሞስኮ እንደሚገኙ ሰበር ዜና ይዞ ወጥቷል። ስለ ፊልድ ማርሻሉ ጉብኝት ከኢትዮጵያ በኩል የወጣ ምንም መረጃ የለም። ሆኖም ስፑትኒክ ኢትዮጵያ የራሽያን መከላከያ ሚኒስተር ዋቢ አድርጎ ፊልድ ማርሻል ብርሃኑ ጁላ እና ጀነራል ይልማ መርዳሳም ሞስኮ እንደሚገኙ ዘግቧል። እንደ ዘገባው ከሆነ የሩሲያ ምክትል መከላከያ ሚኒስተር አሌክሳንደር ፎሚን ከኢትዮጵያ ጠቅላይ ኤታማዦር ሹም ፊልድ ስፔሻል ብርሃኑ ጁላ ጋር በሞስኮ ተገናኝተው ውይይት አድርገዋል። ስለ ውይይታቸው የወጣ ዝርዝር መረጃ የለም። ሆኖም የፊልድ ማርሻሉ የሞስኮ ወታደራዊ ጉዞ ዓላማ የኢትዮጵያን ጦር ለማሳደግ ያለመ እንደሆነ እየተነገረ ነው። ባለፈው ሳምንት መጨረሻ ፊልድ ማርሻሉና ጀኔራል አበባው ታደሰ በሰጧቸው አስተያየቶች ኢትዮጵያ ግዙፍ ጦር እየገነባች እንደሆነ ተናግረዋል። የዚህ ግዙፍ ጦር ግንባታ ደግሞ የሀገሪቱን ለዋላዊነት ለመጠበቅና ና የባህር በር ጥያቄውን ለማስመለስ እንደሆነ ይጠቅሳሉ። የአሁኑ የፊልድ ማርሻል ጉዞ ዓላማ በዋናነት የኢትዮጵያን አየር ኃይል አቅም ለማሳደግ የታለመ ሳይሆን እንዳልቀረም ተገምቷል። ወታደራዊ መረጃዎች እንደሚጠቁሙት ከሆነ በአሁኑ ወቅት ኢትዮጵያ የታጠቀቻቸው አብዛኞቹ ተዋጊ ራሻ ሰራሽ ናቸው። በተለይም በዚህ ዓመት እስኮይ 30 የተሰኘው ራሻ ሰራሽ ተዋጊ ጄት ኢትዮጵያ እጅ መግባቱ ይታወቃል። ፊልድ ማርሻሉ በዚህ ጥብቅ ጉዟቸውም የአየር ኃይሉን አዛዥ አስከትለው የተጓዙትም የአየር ኃይሉን አቅም ለማሳደግ ተዋጊ ጄቶችንም ለመሸመት ሊሆን እንደሚችል ተገምቷል። ኮሎኔል መንግስቱ ኃይለ ማርያም ተሸለሙም። የቀድሞ ኢትዮጵያ ፕሬዝዳንት መንግስቱ ኃይለ ማርያም ኢትዮጵያን ሶሳይቲ ፓርትነርሽፕ በተባለ ድርጅት የእውቅና ሽልማት ማግኘታቸው ታውቋል። ኮሎኔል መንግስቱ ሽልማቱን ያገኙት በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱ አስተዋጽኦ በሚል እንደሆነም ጋዜጠኛ ገነት አየለ ተናግራለች። ጋዜጠኛዋ ሽልማቱን ሐራሪ ዚምባብዌ በሚገኘው መኖሪያ ቤታቸው ተገኝታ እንዳስረከበቻቸውም ተናግራለች። ዚህ ዓመት ለህትመት በበቃውም የይታገሱ ጌትነት መጽሐፍ ላይ ወደ ኢትዮጵያ መመለስ እንደማይፈልጉ የተናገሩት የቀድሞ ፕሬዝዳንት ሽልማቱን በተመለከተ ንግግር አድርገዋል። በዚሁ ጊዜ ባደረጉት ንግግር ማይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰዋል። የመሰረተ ትምህርት ዘመቻ በተጀመረበት ጊዜ በመላ ሀገሪቱ በርካታ ሰዎች ተሰማርተው በሰሩት ስራ አመርቂ ውጤት የተገኘበት መሆኑንም ገልጸዋል። ሽልማቱ የእኔ ብቻ ሳይሆን በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፈበት ስለሆነ የነሱም ነውና ክብርና ምስጋናውን እነሱም ይውሰዱ ብለዋል። አያይዘውም ብዛን ጊዜ ይህ መሃይምነትን ለማጥፋት የሰራውን መልካም ስራ አስታውሰው እውቅና ለሰጡት ሁሉም ከፍ ያለ ምስጋናዬን አቀርባለሁ ብለዋል። በዚህ ስነ ስርዓት ላይ የተገኘችው ልጃቸው ዶክተር ትዕግስት መንግስቱ ለትምህርት ያለህ ጥማትና ፍላጎት ያኔ ገና በወጣትነት የተገለጠው የመጀመሪያ ልጅህን ትምህርት ብለህ ስትሰይም ነው። መማር መማር፣ አሁንም መማር የሚለውን መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረግከውን ጥረት በዚያ ተጠቃሚ የነበሩት ብቻ ሳይሆኑም ከመላው የኢትዮጵያ ህዝብ ጋር እኛም ቤተሰቦችህ እናደንቃለን ብላለች። የእነ ዘመነ ካሴ አዲሱ የፋኖ አደረጃጀት ወልቃይት ላይ የራሱን ወታደራዊ መዋቅር እየዘረጋ ስለመሆኑ አሳወቀ። ከዚህ ቀደም ወልቃይትን እንቆጣጠራለን ሲሉ የነበሩት እነዚህ የፋኖ አደረጃጀቶች ወልቃይትን በአስተዳደራቸው በእጃቸው ለማስገባት በሚመስል መልኩ ወልቃይትን ማዕከል ያደረገ ጦር አደራጅተናል የሚል መረጃን እያሰራጩ ነው። በወልቃይት ጉዳይ በርከት ያሉ ኃይሎች ተፋጠዋል። የፌዴራል መንግስቱ በወልቃይት መጫወት የሚፈልገው ጨዋታ አለ። ትግራይ ኃይሎች ፋኖን ንኩልን። ደመቀ ያላቸው አሰላለፍ ሌላው ነው። ሻገር ስንል ደግሞ ሱዳንና ኤርትራ ከእሁድ እስከ እሁድ አይናቸውን እዚህ ስፍራ ላይ እንደተከሉ ናቸው። ከሰሞኑ ይህ አካባቢ የተመለከተ አዲስ መረጃ የፋኖ ታጣቂዎች አደራጅተዋል። በተለይም የነዘመነ ቡድን የሚመራውና ራሱን አፋብሃ ብሎ የሚጠራው አደረጃጀት በትናንትናው ዕለት በወልቃይት እስከ ሱዳን ድንበር ራሱን የቻለ ወታደራዊ ኮር ማደራጀቱን አሳው ታውቋል በጠገዴ አርማጭሆ ወልቃይትና አዳኝ ሀገር ጫቆ ቀጠናዎችን አካሎ ከሱዳንና ኤርትራ የሚዋስን ወታደራዊ ኮር እንደሆነ ተነግሯል የዚህ ወታደራዊ አደረጃጀት መፈጠር ፋኖ ከሱዳንና ኤርትራ ኃይሎች ጋር ግንኙነት ለመፍጠር ያግዘዋል እየተባለ ነው በወልቃይት ያለው ፖለቲካ ቲዲፍ ፋኖ ብልጽግናንና ኮሎኔል ደመቀን አፋጧል ይህም የአካባቢውን ወሳኝነት ያሳያል ወልቃይት ስስተረከዝናት ከመቀሌ እስከ ባህር ዳር ከአራት ኪሎ እስከ አስመራ ያሉ ሽማ ማመንቶች የሚፋለሙበት ስትራቴጂክ ቦታ ነው። ይህ ቦታ በተለይም ከ1970 ወዲህ የግጭት ማዕከል ሆኗል። ቦታው በህዋት አማካኝነት በኃይሉ ወደ ትግራይ ክልል መካለሉን ተከትሎ ነበር የሽኩቻ ምክንያት የሆነው። ኒኮሌን የደመቀ ትግል የጀመረውም በዚህ ምክንያት ነው። ከሰሜኑ ጦርነት ወዲህ ደግሞ ቦታው በአማራ ኃይሎች ስር ገብቷል። ካለፈው ዓመት ወዲህ በአማራ ክልል የፈነዳው የፋኖ ኃይሎች የሽምቅ እንቅስቃሴ ደግሞ የወልቃይትን ነገር እጅጉን እያወሳሰበው ነው። የኤርትራ ጦር በዛላ አንበሳ ድንበር ቁጥጥሩን ማላላቱ ተሰማ። የኤርትራ ጦር በዛላ አንበሳ ድንበር ላይ የሚያደርገውን ጥብቅ የኬላ ቁጥጥር መቀነሱን ቢቢሲ ትግረኛ ዘግቧል። የድንበር ላይ ቁጥጥሩ የላለው ጽምዶ የተሰኘው የህዋትና ሻቢያ ጥምረት ተጠናክሮ መቀጠሉን ተከትሎ ነው። ህዋትና ሻቢያ ጥምረታቸውን አጠናክረው የቀጠሉት በአዲስ አበባና አስመራ መካከል ከፍተኛ ውጥረት በተፈጠረበት አጋጣሚ ነው። የዚሁ ግንኙነት መገለጫ ነው የተባለው የድንበር ላይ እንቅስቃሴ ለውጥ ከፍተኛ ትኩረት ስቧል። እዚሁ እንቅስቃሴ ደጋፊዎች የኤርትራ ጦር ከትግራይ አንዳንድ አካባቢዎች ለቆ መውጣቱንና ድንበር መከፈቱን በስፋት እያሰራጩ ነው። ቢቢሲ አዲስ ባጠናከረው ዘገባ የኤርትራ ጦር ወጣ በተባለባቸው አካባቢዎች መሬት ላይ ያለውን ሁኔታ ማጣራቱን አስታውቋል። ምንም እንኳን ጽምዶ የተሰኘው የህዋትና ሻቢያ እንቅስቃሴ ደጋፊዎች ጦሩ መውጣቱን ቢገልጹ፣ የኤርትራ ሰራዊት ከትግራይ አለመውጣቱን የቢቢሲ ምንጮች ጠቁመዋል። ጦሩ ከያዛቸው አካባቢዎች ጠቅልሎ ባይወጣም የቁጥጥር ስራውን ረገብ ማድረጉን የቢቢሲ ዘገባ ያመላክታል። ከሰሞኑ የዛላንበሳ መስመርን ጨምሮ አንዳንድ የድንበር አካባቢዎች ተከፍተዋል እየተባለ በስፋት እየተናፈሰ ነው። ይሁን እንጂ የኤርትራ ጦር ጥብቅ ቁጥጥር የሚያደርግበትን የፍተሻ ኬላ ከማንሳቱ የዘለለ ነገር የለም ተብሏል። የዛላንበሳ አካባቢ አንድ ባለስልጣን የኤርትራ ጦር የፍተሻ ኬላውን በግንቦት 10 2017 ዓ.ም ትምረት ማንሳቱን ለቢቢሲ ተናግረዋል። ባለስልጣኑ ከዚህ ቀደም በዚህ መንገድ የሚያልፉ ሰዎችና ተሽከርካሪዎች በኤርትራ ጦር ጥብቅ ቁጥጥር ይደረግባቸው እንደነበረም ጠቁመዋል። ባለስልጣኑ አክለውም ወደዚህ መንገድ የሚገቡና የሚወጡ ተሽከርካሪዎች ላይ ፍተሻ ነበር፣ አሁን ግን ይህ ኬላ ተነስቷል ብለዋል። ከሰሞኑ ከትግራይ ወደ ኤርትራ ሸቀጣሸቀጦችን ጨምሮ የተለያዩ ነገሮች እየተጓጓዙ መሆኑ በስፋት እየተነገረ ነው። ምንም እንኳን የድንበር ላይ ቁጥጥሩ ላልቶ የድንበር ላይ እንቅስቃሴው ቢደራም ኤርትራ ጦር በአካባቢው መኖሩ ተመላክቷል። ባለስልጣኑ እንዳሉት በአሁኑ ወቅት የኤርትራ ጦር በዛላ አንበሳ፣ በአዳ ሀቂም፣ በአዲስ አለም፣ በአዲ አሰርቴና በኢሮ አካባቢዎች ሰፍሯል። ቢቢሲ ያነጋገራቸው የድንበር አካባቢ ነዋሪዎች በበኩላቸው የኤርትራ ጦር አለመንቀሳቀሱንና በይፋ ሲከፈት ያዩት ድንበር እንደሌለ ጠቁመዋል። ይሁን እንጂ መደበኛ ያልሆነ የንግድ እንቅስቃሴ በድንበር አካባቢ ከወትሮ በተለየ ሁኔታም መስፋፋቱን ነዋሪዎች ገልጸዋል። የአካባቢ ነዋሪዎች በድንበር አካባቢ ከፍተኛ የኮንትሮባንድ ንግድ እንዳለም ተናግረዋል። የንግድ እንቅስቃሴው ከሁለቱም በኩል ሲሆን በአመዛኙ ከትግራይ ወደ ኤርትራ የሚጓጓዘው ቀጥሏል ተብሏል። ቢቢሲ ካነጋገራቸው ነዋሪዎች መካከል የተወሰኑት የትግራይ ኃይሎችና የኤርትራ ጦር በድንበር አካባቢ ይገኛል ብለዋል። ሌሎች ምንጮች ደግሞ በድንበር አካባቢዎች ከኤርትራ ጦር ውጭ የትግራይ ኃይሎች የሚሆኑ የፌዴራል የጸጥታ ኃይሎች የሉም ብለዋል። ህወሓት አመራሮች የኤርትራ ጦር የተለያዩ የምስራቅ ትግራይ አካባቢዎችንና አንዳንድ የሰሜን ምዕራብ አካባቢዎችን ተቆጣጥሯል በሚል ሲከሱ ነበር። ይሁን እንጂ አሁን ላይ በየጊዜው ሲያቀርቡ የነበረውን ውንጀላ አርግበው ከኤርትራ ጋር ስለመተባበር አጀንዳ እየፈጠሩ ነው። እስራኤል ባደረሰችው የአየር ጥቃት በትምህርት ቤት የተጠለሉ ቢያንስ 54 ሰዎች ተገደሉ። እስራኤል በጋዛ ባደረሰችው የአየር ጥቃት በትምህርት ቤት ህንፃ ውስጥ ተጠልለው የነበሩ ቢያንስ 54 ፍልስጤማውያን መገደላቸውን የሆስፒታሉ ዳይሬክተሮች ለቢቢስ ገለጹ። በጋዛ የሚገኘው ፋ አል ጃርጋዊ ትምህርት ቤት በመቶዎች የሚቆጠሩ ከቤት ላህያ የተፈናቀሉ ሰዎች ተጠልለውበታል። እስራኤል በአካባቢው ከፍተኛ ድብደባ እየፈጸመች ነው። ከተገደሉት 54 ሰዎች መካከል ትምህርት ቤት ውስጥ ተጠልለው የነበሩ ቢያንስ አምስት ሰዎች እንደሚገኙበትና የተቀሩት በአካባቢው ተጠልለው እንደነበር ተገልጿል። ሐማስ የሚመራው የጋዛ መከላከያ እንዳለው ሁለት መጠለያ የነበሩ ክፍሎች በሳት ከጋዩ በኋላ የህፃናትን ጨምሮ ብዙ አስክሬኖች በቦታው ታይተዋል። ሰውነታቸው እንደተቃጠለም ተገልጿል። የእስራኤል መከላከያ ሚኒስቴር የሐማስና ኢስላሚክ ጂሃድ መቆጣጠሪያ ኢላማ ማድረጉን አስታውቋል። አካባቢው አሸባሪው ጥቃት ለማቀነባበር የሚጠቀምበት ነው። የጋዛን ህዝብ እንደ ከለላ እየተጠቀመ ነው ሲልም ገልጿል። ህፃናትን ጨምሮ ብዙ ሰዎች በእሳት ተቃጥለው የሚያሳዩ አሰቃቂ ቪዲዮዎች ወጥተዋል። በህይወት የተረፉ ሰዎች ከፍተኛ ጉዳት እንደደረሰባቸውም ይታያል። በሰሜን ጋዛ የአምቡላንስ አገልግሎት ሰጪ ኃላፊ ፓሪስ አፋና እንዳለው በቦታው ሲደርስ መማሪያ ክፍሎች ጋይተዋል። የተኙ ህጻናትና ሴቶች ነበሩ፣ እየጮሁ ነበር። እሳቱ ስለከበባቸው ልናድናቸው አልቻልንም። በጣም አሰቃቂ ስለሆነ ያየሁትን መናገር አልችልም ይላል። የሐማስ ፖሊስ ዋና መርማሪ መሐመድ አል ካሺህ ከባለቤቱና ልጆቹ ጋር ተገድሏል ተገድሏል። እስራኤል በጋዛ በፈጸመችው ጥቃት እስካሁን ቢያንስ 53939 ሰዎች መገደላቸውንና ከእነዚህም መካከል 16500 ህጻናት እንደሆኑ ተገልጸዋል።